ጤና ይስጥልን እንደምን አምሽታችኋል፣ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የምሽት ዜና ሙዳያችንን ጀምረናል። አቤት ጉዳዮቻችንን አስቀድመን የተዋረድ ምክር ቤቶች ኃላፊነታቸውን በተገቢው መንገድ በመወጣት የሕዝብን ተጠቃሚነት ለማረጋገጥ በትኩረት ሊሰሩ እንደሚገባ የአማራ ክልል ምክር ቤት አፈጉባኤ ፋንቱ ተስፋዬ ገለጹ። የበልግ ዝናብን ተከትሎ ሊከሰት የሚችለውን የወባ ስርጭት ለመግታት ህብረተሰቡ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ የአማራ ክልል ህብረተሰብ ጤና ኢንስቲትዩት አሳሰበ። ሶሊያና ለህኝ እንዲሁም በምልክት ቋንቋ ትርንጎ ይርሳው ጋር አብናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ወደ ቀዳሚ ዘገባችን አለፍን። የተዋረድ ምክር ቤቶች ኃላፊነታቸውን በተገቢው መንገድ በመወጣት የህዝብን ተጠቃሚነት ለማረጋገጥ በትኩረት ሊሰሩ እንደሚገባ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ገለጹ። የአማራ ክልል ምክር ቤት ከተዋረድ ምክር ቤቶች ጋር የ2017 ዓ ም የዘጠኝ ወራት እቅድ አፈጻጸምን ገምግሟል። ተጨማሪውን ከካሳው መንገድ እንከታተል። የአማራ ክልል ምክር ቤት ከተዋረድ የምክር ቤት አፈ ጉባኤዎች፣ ምክትል አፈ ጉባኤዎች፣ ቋሚ ኮሚቴዎችና የቅድ ባለሙያዎች ጋር የዘጠኝ ወራት የቅድ አፈጻጸምን ገምግመዋል። ግምገመው ከተለያዩ ማዕከላት ያሉትን የተዋረድ ምክር ቤት አባላትን በቴክኖሎጂ በመታገዝ በዙም ውይይት የተደረገ ሲሆን በውይይቱ ባለፉት ዘጠኝ ወራት ምክር ቤቶች የህዝብን ኃላፊነት ከመወጣትና አስፈጻሚ አካላትን በተገቢው መንገድ ክትትልና ቁጥጥር ከማድረግ አንጻር ውስንነት መኖሩ በሪፖርቱ ተነስቷል። የውይይት መድረኩ በዘጠኝ ወራት የተፈጸሙ ተግባራትን አጠናክሮ ለመቀጠልና ችግሮችን በመለየት በቀጣይ የተሻለ ለመፈጸም የሚያስችል ነው ተብሏል። በመድረኩ የተገኙት የምክር ቤት አባላትም የህዝብን ጥያቄዎች ምላሽ እንዲያገኙ ለማድረግና አዳዲስ አዋጆችና መመሪያዎችን ለህዝብ ተደራሽ ለማድረግ ምክር ቤቶች በትኩረት እንደሚሰሩ ገልጸዋል። ካለንበት ወቅታዊ ችግር አኳያ ማህበረሰቡ ወይም ህዝብ የሚያነሳቸውን ጥያቄዎች ሙሉ በሙሉ ምላሽ ተሰጥቷል ማለት አይቻልም። ነገር ግን በየጊዜው እንደ አስፈላጊነቱ ለሚነሱ ጥያቄዎች ቅደም ተከተል በማስቀመጥ አስፈጻሚው ምላሽ እንዲሰጥ በማድረግ በኩል ጠንካራ የሆነ ክትትልና ቁጥጥር ስራ እየሰራን ያለንበት ሁኔታ ነው ያለው። እኛ ክልል ላይ እንደምታውቁት በርካታ ችግሮች አሉ። የሰላም ችግር አለ፣ ሌላም የመልካም አስተዳደር ችግሮች አሉ። ይህ ሁሉ ባለበት የቋሚ ኮሚቴዎች ተንቀሳቅሰዋል። ህዝብ ምን ያነሳል? ምን ስራዎች ተሰርተዋል? ምን ውለት አለ? ህዝብ ያነሳቸው ተግባራት ከአሁን በፊት አሉ። ከዚህ ከመሰረተ ልማት ጋር፣ ከትምህርት ጋር፣ ከጤና ጋር የተያያዙ ነገሮች አሉ። ከአገልግሎት አሰጣት ጋር የሚያያዙ ችግሮችን በመያዝ ቋሚ ኮሚቴዎችን አሰማርተን የአካል ምልከታ በማድረግ ከቢሮዎች ጋር ውይይት ተደርጓል። በክልሉ እያጋጠሙ ያሉ የሰላም ጦት ችግሮችን ለመፍታትና የህዝብን ተጠቃሚነት ለማረጋገጥ በየተዋረድ የሚገኙ ምክር ቤቶች የተናጠልና የጋራ ኃላፊነቶችን መወጣት ይገባልም ተብሏል። በዚህ በዘጠኝ ወር ውስጥ የጸደቁ አዳዲስ አዋጆችና መመሪያዎች አሉ። በተለይም ወደ ስድስት አዋጆች እና መመሪያዎች ጸድቀዋል። ለተዋረድ ምክር ቤቶች ተደራሽ ከማድረግ አኳያ የሚቀር ነገር ስላለ እነዚህ የሚወጡ ህጎችን፣ ደንቦችን ወደታች በፍጥነት ተደራሽ ከማድረግ አኳያ ክልል ምክር ቤቱ በደንብ ተጠናክሮ ሊሰራ ይገባል የሚል ሀሳብ የተነሳበት አግባብ ነው ያለ። በዘጠኝ ወር ውስጥ የፈጸማቸው ስኬቶች አሉ። ቀጣይ ትኩረት የሚጠይቁ በተለይ ተሞክሮ ማስፋት በተለያዩ ምክንያቶች ጉባኤ የማያካሄዱ የቀበሌ ጉባኤ ምክር ቤቶች አሉ። እነዚያን ሁሉ መደገፍ ያስፈልጋል። የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ተስፋዬ የውይይት መድረኩ በዋናነት በ9 ወራት የተከናወኑ ተግባራትን በመገምገም የቀጣይ አቅጣጫዎችን ለማስቀመጥ ታላሚ ያደረገ ነው ብለዋል። ሪፖርታችን ማዕከል አድርገን ስንገመግም ከእቅዳችን አንጻር ዛሬም ከተገናኘንበት ዓላማ አንጻር ጥሩ አፈጻጸም ከጊዜ ወደ ጊዜ አደገ አፈጻጸም ያለን መሆኑን ነው ሪፖርታችን የሚያመላክተው። ውይይታችንም የደረስንበት መደምደሚያ ያንን ነው የሚያመለክተው። በቀጣይ በየተዋረድ ያሉ ምክር ቤቶች የተሰጣቸውን ተልዕኮ በአግባቡ በመወጣት የክልሉን ሕዝብ ሁለንተናዊ ተጠቃሚነት ለማረጋገጥ በተገቢው መንገድ መስራት እንደሚገባቸውም አፈጉባኤዋ ገልጸዋል። ተናጠል ኃላፊነታችንን በተገቢ መወጣት ሊያቀናጁን የሚገቡ ተግባራቾችን ደግሞ የጋራ ኃላፊነቶቻችንን በተገቢው ተወጥተን ህዝቡ የሚፈልገውን የመልካም አስተዳደር ችግሮችን መፍታት ተጠቃሚነቱን ማላቅ ያስፈልጋል የሚለው ላይ በየደረጃው ያሉ የምክር ቤት አመራሮች ይህን ተልእኮ ይዘው የሄዱበት ሁኔታ ነው ያለው። ምክር ቤቶች ህዝብ የሚያነሳቸውን ጥያቄዎች ለመመለስ አስፈጻሚ አካላትን መከታተልና የተጀመሩ የለውጥ ሪፎርሞችን ውጤታማነት መከታተልና መቆጣጠር ይገባቸዋልም ተብሏል። ባለፉት ስድስት ወራት ብቻ ከ12 ሚሊዮን ኩንታል በላይ ሲሚንቶ ለገበያ ማቅረብ መቻሉን የለሚ ናሽናል ሲሚንቶ ፋብሪካ ገለጸ። የኪነ ጥበብ ሰዎች፣ ታዋቂ ግለሰቦችና የመገናኛ ብዙኃን ባለሙያዎች የለሚ ናሽናል ሲሚንቶ ፋብሪካን የስራ እንቅስቃሴ ጎብኝተዋል። ተጨማሪውን ከኢብራሂም መሐመድ እንከታተል። የለሚ ናሽናል ሲሚንቶ ፋብሪካ መስከረም ወር 2017 በይፋ ከጀመረው ወዲህ ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ ሲሚንቶ በማምረት ለገበያ እያቀረበ ይገኛል። በዛሬው እለት የሚዲያና የኪነ ጥበብ ባለሙያዎች የአጠቃላይ የፋብሪካውን እንቅስቃሴ በስፍራው ተገኝተው ተመልክተዋል። ፋብሪካው በቀን ከ15000 ቶን በላይ ወይም ደግሞ ከ150000 1 ኩንታል በላይ ሲሚንቶ ማምረት የሚችል ግዙፍ ፋብሪካ ነው። የኢስት አፍሪካ ሆልዲንግስ ናሽናል ተወካይ አዳነ አለሙ የለሚ ናሽናል ሲሚንቶ ፋብሪካ የሲሚንቶ ምርትን ለገበያ በማቅረብ ገበያውን ማረጋጋት ችሏል ብለዋል። የለሚ ናሽናል ሲሚንቶ በግንባታ ሂደትም ሆነ ከዛም በኋላ በመንግስት ደረጃም ትልቅ ድጋፍ የነበረው ፋብሪካ ነው። ከሀገራዊ ሁኔታ ካለው ፋይዳ ጋር ተያይዞ በአጭር ጊዜ ውስጥ ተገንብቶ ወደ ስራ የገባ ፋብሪካ ነው። በስድስት ወራት ውስጥ ከ12 ሚሊዮን ኩንታል በላይ ወደ ገበያ በማቅረብ በሀገሪቷ ደረጃ በመላው አገሪቱ በማሰራጨት ይህንን እንደ ኤስት አፍሪካ ናሽናል ዲስትሪቡሽን ባሉ ተቋማት በመጠቀም ከዛም አልፎ ናሽናል ትራንስፖርት ከሚሰኙት ኩባንያ ጋር ተቀናጅቶ የትራንስፖርት ፋሲሊቲን መጨመር ቫሊዩ አድ በማድረግ በመላ ሀገሪቱ እያሰራጨ አገሪቷ ላይ ያለውን የሲሚንቶ አለመረጋጋት በከፍተኛ ሁኔታ የቀረፈ ትልቅ ፋብሪካ ነው። የለሚ ናሽናል ሲሚንቶ ፋብሪካ ምክትል መካኒካል መሀንዲስ እስራኤል ደበበ ፋብሪካው በአጭር ጊዜ ውስጥ ግንባታው ተጠናቆ ውጤታማ ስራ እያከናወነ መሆኑን ተናግረዋል። አሁን ባለበት እንቅስቃሴ ኦፕሬሽናል ከጀመረ አትሊስት አምስት ወርና ስድስት ወር አካባቢ ሆኖታል። እናም በቀን ኦልሞስት ከ150 ሺ እና ከዛ በላይ ኦልሞስት 160 ሺህ ኩንታል የደረስንበት ሁኔታ ነው ያለው፣ በቀን ማለት ነው ከዲዛይን ካፓሲቲው ፓስ አርገን ኦልሞስት 160 ሺ ኩንታል በቀን እያወጣን ያለንበት ሁኔታ ነው ያለው። የሥራ ዕድልም እንደሚታወቀው ያው የአካባቢው ሰራተኛ በቋሚነትም ይሁን በጊዜያዊ በተጨማሪም ደግሞ የተለያዩ የውጭ አንድ ላይ ተደራጅተው የሚሰሩ ማህበራቶችንን ፈጥረን በሲመንት ሎዲንግ ና አንሎዲንግ ላይ በማቴሪያል ማውረዶች ላይ በተለያዩት ላይም እንደዛው እድል ስራ የፈጠረበት ሁኔታ ነው ያለው። ከጎብኚዎች መካከል አርቲስት ችሮተው ከልካይና ኮሜዲያን በረከት በቀለ ኢትዮጵያ በርካታ ሀብት ያላት ሀገር መሆኗን ገልጸው በቀጣይም መሰል ፋብሪካዎችን ማስፋፋት ይገባል ሲሉ ገልጸዋል። ኢትዮጵያችን አሁን በተለያየ ችግር ውስጥ ነው ያለችው። በእንደዚህ ያለ ችግር ውስጥ እያለች በዚህን ያህል ቢሊየን ብር ይህን የመሰለ ፋብሪካ አቋቁመን መላው ኢትዮጵያን ከስሚንቶ ችግር ነጻ እንዲሆን ከስሚንቶ ችግር እንዲወጣ ማድረግ ቀላል አለ ሁለተኛ በሀገራችን ከፍተኛ ኢንዱስትሪዎች ቢስፋፉ አካባቢ ሁሉ ምለ ስራ የሌለው ሁሉ ስራ ያገኛል ስለዚህ እንዲህ እንዲህ አይነቶቹ ነገሮች ለመነሳሳት ለስራ ፍላጎት እንዲኖረን ለካ ሀገራችን እንደዚህ ነጭ ነገር ልንተማመንባት የምንችል ነገር አለን ለካ ልጆቻችን አዋቂዎች ሞልቶናል የሚለው ተ ደስ እያለ ይሄዳል። በጣም ደስ የሚል ነበር። ከምሬ ነው። እኔ እንደዚህ አይቼ አላውቅም። እጅግ ሰፊ እጅግ ዘመናዊ የሚያምር ነገር ነው። ደግሞ ማየት ማመን ነው። መቶም ሲያዩ ይህ እንደዚህ ጥሩ ነገር እኔ አይቼም አላውቅም። በጣም የሚያረካ ነው። ዘመናዊ ነገሮችን አይቻሉ እንዲ የስራው ነገር ቢፈጠር ቢበዛ የአገሪቷንም ጥሩ ገጽታ የምናይበት ነው። ለአካባቢው ህብረተሰብ ያለው ለውጥ አሪፍ ነው። እዚህ አካባቢ ካየ ብዙ ተጠቃሚዎች አሉ እና ይሄ ደስ የሚል ነው ምለው። በአካባቢው አስተማማኝ ሰላም መኖሩ ፋብሪካው ለገበያ በቂ ምርት እንዲያቀርብ አስችሎታልም ተብሏል። የበልግ ዝናብን ተከትሎ ሊከሰት የሚችለውን የወባ ስርጭት ለመግታት ህብረተሰቡ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ የአማራ ክልል ህብረተሰብ ጤና ኢንስቲትዩት አሳሰበ። ወቅቱ መለስተኛ የወባ መሰራጫ ወቅት በመሆኑ ሊኖር የሚችለውን የወባ ስርጭት ለመግታት ሁሉም የበኩልን ድርሻ እንዲወጣ ጥሪ ቀርበዋል። ቱርንጎይሳው ተጨማሪ አላት። በአማራ ክልል የበልግ ዝናብ በሚዘንብባቸው አካባቢዎች የወባ በሽታ ስርጭት እየተስፋፋ መጥቷል። ከሐምሌ 2017 እስካሁን ባለው ጊዜ ከ1.7 ሚሊዮን በላይ ሰዎች በወባ በሽታ ተጠቅተዋል። ይህም ከባለፈው ዓመት ጋር ሲነጻጸር 61 በመቶ ጭማሪ አሳይቷል። አሁን ላይ በክልሉ የወባ ስርጭቱ የቀነሰ ቢሆንም በአንዳንድ የበልግ ዝናብ በሚዘንብባቸው አካባቢዎች ባለፉት ሳምንታት ጭማሪ ያሳየ መሆኑን ከአሚኮ ንጋት ጋር ቆይታ ያደረጉት የአማራ ህብረተሰብ ጤና ኢንስቲትዩት የወባ ማስወገድ ፕሮግራም አማካሪ አቶ ብርሃኑ ደስታ ገልጸዋል። ክልል ያለው የወባ ሁኔታ የሚያሳየው እንዳለ ነው። ነገር ግን በተወሰኑ በልግ ዝናብ በሚዘንብባቸው አካባቢዎች ባለፉት ሁለት ሶስት ሳምንታት ጭማሪ የሚያሳዩ ዞኖች ና ወረዳዎች አሉ። እነሱንም ለይተን በተለየ ሁኔታ ክትትል እያደረገ ና ግብረ መልስ እየሰጠ እንገኛለን። አሁን ያለውን የክልሉን መረጃ ስናይ በ2017 ከሐምሌ ጀምሮ እስካሁን ባለው ወደ 1 ሚሊዮን 779929 የሚሆኑ የወባ ህሙማን ሪፖርት ተደርገዋል። ይህን ቁጥር ከባለፈው አመታት ጋር ስናነጻጽረው በጣም ከፍተኛ ጭማሪ ያለው ወደ ስልሳ ነጥብ አራት ፐርሰንት የሚሆን ጭማሪ ያለው ይሄ በጣም ከፍተኛ ጭማሪ ነው። ከዚሁ ጋር ተያይዞ የሞት ምጣኔም ከባለፈው አመት እና የዚህ አመት ስናወዳድረው ጭማሪ ያለው ይህን ያሳያል። በዚህ ቁጥር ቀዳሚ ዞኖች ብለን የለየ ናቸው ደቡብ ጎንደር፣ አዊ ዞን፣ ማዕከላዊ እና ምዕራብ ጎንደር ዞን፣ ምዕራብ ጎጃም እና የክልላችን ርዕሰ መዲና ባህር ዳርን ጨምሮ ከፍተኛ ወይም የመጀመሪያውን ድርሻ የሚይዙ ናቸው። ከመጋቢት እስከ ግንቦት ያለው ወቅት መለስተኛ የወባ መሰራጫ ወቅት በመሆኑ የወባ ስርጭት እየታየ መሆኑን የገለጹት አቶ ብርሃኑ ደስታ የወረርሽኝ ምላሽ እቅድ ተዘጋጅቶ ወደ ስራ መገባቱንም አብራርተዋል። ወባ ከወቅት ጋር የተገናኘ በሽታ ስለሆነ ዝናብ በሚዘንብበት በተለይ የበልግ ዝናብ ና ከክረምት ደግሞ ዝናብ ሲወጣ ተከትሎ በስፋት ይሰራጫል ና አሁን በዚህ ወቅት መለስተኛ የወባ መሰራጫ ወቅት የምንለው ከመጋቢት እስከ ግንቦት ያለው ወቅት ነው። ይሄ ወቅት ደግሞ አንደኛ ትላልቅ ወንዞች እየደረቁ ስለሚሄዱ ኩሬ እየፈጠሩ ለወባ ትንኝ መራቢያ ምቹ ሁኔታ ይፈጥራሉ። ከዛ ውጪ በዚች በበልግ ወቅት የሚዘንበው አጭር ዝናብ ይጠራቀምና ና እሱም ምቹ የመራቢያ ቦታ ስለሚሆን ወባ ይጨምራል ይጠበቃልና እንደ ሀገርም ያው መግለጫም ተሰጥቷል። ትንበያም ትክክል ነው። እንደ ክልልም ቀድመን የዝግጅት ስራዎች እየሰራ ነው። ከዛ ውስጥ ባለፉት ሳምንታት የወረርሽኝ ምላሽ እቅድ እንደ ክልል ተዘጋጅቷል። በየሳምንቱም በተለየ ሁኔታ ክትትል ይደረጋል። በሚቀጥሉት ደግሞ ጊዜያት ደግሞ በተለየ ሁኔታ በተለይ በክልሉ ቀዳሚ የሆኑ አርባ ወረዳዎች የክልሉን ሰባ ፐርሰንት የወባ ጫና ይሸፍናሉ። እነዚህ ወረዳዎች ጋር የምክርክር መድረክ የተለያዩ አጋር አካላትን በመጋበዝ ለማድረግ ዝግጅት አለ። ያንን ተከትሎ ክልላዊ የወባ ንቅናቄ መድረክ ይኖራል። ወባ በስፋት በሚሰራጭበት ወቅት በርብርብ በመሰራቱ በከፍተኛ ሁኔታ የወባ በሽታ ጫናን መቀነስ መቻሉንም ተናግረዋል። አሁን ያለውን የመለስተኛ ወባ ስርጭት ጊዜ የሚኖረውን ጫናም ለመቀነስ በጋራ መስራት እንደሚገባ አቶ ብርሃኑ ደስታ አሳስበዋል። ወባ፣ ሌሎችም የጤና ስራዎች በቅንጅት የሚሰሩ ስራዎች ናቸው እና በተለይ ወባ ደግሞ ካየነው ሁሉንም የማህበረሰብ አካል የሚነካ ስለሆነ የሁሉም ሴክተር ርብርብ ይፈልጋል። አንዳንዶቹ በቀጥታ የሚሳተፉም አሉ። ለምሳሌ የመስኖና ቆላማ እርሻ ቦታዎች ብናይ መስኖ ስራው ሲሰሩ ለወባ መራቢያ ምቹ ሁኔታ ይፈጥራሉ። ለትንኛው መራቢያ ማለት ነው። ስለዚህ ከእነሱ ጋር እንሰራለን። ሌሎችም ከትምህርት አካላት ጋር፣ ከመንግስት አካላት ጋር እንሰራለን። በንቅናቄ መድረኩ ላይ እነዚህ አካላት እንዲገኙ በማድረግ የራሳቸውን እቅድ ወስደው ክትትል እንዲያደርጉና የእነሱን ድርሻ እንዲወጡ ለማድረግ ጥረት ይደረጋል። ከአሁን በፊትም ሲሰራ የነበረው እንደዛ ነውና የሁሉም አካል እርብርብ ያስፈልጋል። እኛም በንቅናቄ መድረኩ እንጋብዛለን። ከዛም የክትል ድጋፍ ስራዎችም ይቀጥላሉ ማለት ነው። ደረቀ ቆሻሻ አሰባሰብ ና አወጋገድ ላይ የሚታየውን ችግር ለመፍታት በትኩረት እየሰራ መሆኑን የደብረ ማርቆስ ከተማ አስተዳደር አካባቢ ጥበቃ ጽዳትና ውበት ተጠሪ ጽህፈት ቤት አስታወቀ። በከተማው በተለያዩ ቦታዎች የሚተከሉ ከአንድ ነጥብ ሶስት ሚሊዮን በላይ ችግኞችን ማዘጋጀቱንም ጽህፈት ቤቱ ገልጿል። ተጨማሪውን ከመልሰው ቸርነት እንከታተል። የደብረ ማርቆስ ከተማ አስተዳደር አካባቢ ጥበቃ ጽዳትና ውበት ተጠሪ ጽህፈት ቤት የአካባቢ ጥበቃ፣ የአረንጓዴ ልማትና የደረቅ ቆሻሻ የመሰብሰብና የማስወገድ ተግባራትን እያከናወነ ይገኛል። የተጠሪ ጽህፈት ቤቱ ኃላፊ ቸርነት አለማየሁ የተሽከርካሪ እጥረትና ብልሽት በአካባቢው ከተከሰተው የጸጥታ ችግር ጋር ተዳምሮ በከተማዋ የደረቅ ቆሻሻ አሰባሰብ ሂደትን በሚፈለገው ፍጥነት ማከናወን እንዳይቻል ተጽዕኖ ፈጥሮ መቆየቱን አስታውሷል። የደረቅ ቆሻሻ አሰባሰብ ላይ የሚታየው መዘግየት በኅብረተሰቡ ላይ ቅሬታ መፍጠሩን ያነሱት ኃላፊው አሁን ላይ ተሽከርካሪ ለማሟላት በተደረገው ጥረት በሙሉ አቅም ደረቅ ቆሻሻን ለመሰብሰብ በትኩረት እየተሰራ መሆኑን ገልጸዋል። መኪናም ጠጋግነን እየሰራ ነው። ሌላ መኪናም አንድ ሰሞኑን ደግሞ የጫራታ መጓተት ነበር። እሱን ጨርሰን አሁን የጫራታ ሂደቱ አልቆ ውል ተይዞ ጋራጅ ገብቷል። ዙሮ ዙሮ ድርጅቶቹን ያው እንደ በፊቱ ቀን በቀን አገልግሎት ባንሰጥም፣ ሴንተሩ ላይ በሳምንት ሁለት ቀን መኖሪያ ቤቶቹም ደና በሁለት ወር እንደዚህ እንትን ለማለት እየተሞከረ ነው። አሁን ግን ከአስር ቀን ምናምን በኋላ እንደ በፊቱ በሙሉ አቅማችን እንሰራለን ብለን እናስባለን የትንሣኤ በዓልን ተከትሎ የሚፈጸሙ እርዶችና መሰል ተግባራት ለአካባቢ መበከል ምክንያት ሊሆኑ ስለሚችሉ ህብረተሰቡ ከጽዳትና ከአካባቢ ጥበቃ ባለሙያዎች ጋር በመቀናጀት ቆሻሻን በአግባቡ ማስወገድ ይጠበቅበታል ነው ያሉት ማህበራት ቤት ለቤት በመሄድም በሚያነሱት ብቻ ስረው መልክ ሊይዝ ስለማይችል ማህበረሰቡ አካባቢ መሰራት መቻል አለበት እና እንደተባለው ከዚህ ከፋሲካ በዓል ጀምሮ እንግዲህ እስከ ክረምት መግቢያ ድረስ ያለው ቅድመ ዝግጅት መሰራት ያለበት እንትን ነው። ያው ይህንን ያው ከአሁን በፊትም ቢሆን ግምት ውስጥ አስገብተን ቅድም እንደጠቀሱት ባለሙያዎቹ እንቅስቃሴ እያደረጉ ነው። ማህበረሰቡን የማንቀሳቀስና የጽዳት ዘመቻ ስራ በቋሚነት የመስራት ያንን እየተከታተሉ መረጃ የመለዋወጥ ስራ መሰራት ስላለበት እንደዚያ ጅምር እንትኖች አሉ እንደ ኃላፊው ማብራሪያ በበጀት ዓመቱ ለአረንጓዴ ልማት ዘርፍ ልዩ ትኩረት በመስጠትና ከ13 ሚሊዮን ብር በላይ በመመደብ በአደባባይና በኮሪደር ልማት ቦታዎች የመንገድ አካፋይና አረንጓዴ ልማት ስፍራዎችን ጨምሮ በተለያዩ ተቋማት ላይ ችግኝ በመትከል የእንክብካቤ ስራዎች እየተከናወኑ ነው። ከ50 ሺ ብር በላይ በጀት ተመድቦ አያውቅም ነበር ለዘር መግዣ ለምን ተብሎ ለግሪነሪ በዚህ በጀት ዓመት ግን 13 ሚሊዮን ብር በጀት ተመድቦልን? ዘርና ሌሎች ግብአቶችን እኛ እጅ ላይ የሌሉ አበባዎቹንም እንዲህ እየገዛ ነን። አደባባይ ልማቱ አካባቢም ሌሎቹም ቅድም የጠቃቀስናቸው ቦታዎቹ ተከላ እያካሄድን እንክብካቤ እየተደረገ ነው። በበጀት አመቱ ቀሪ ጊዜያት የሚተከሉ ከ13 ሚሊዮን በላይ የተለያዩ ችግኞች መዘጋጀታቸውን የገለጹት ኃላፊው የተከላ ቦታ ልየታና የቅድመ ዝግጅት ተግባራትን እያከናወኑ መሆኑንም ጠቁመዋል። በ37 አይነት ችግኞች 13 ሚሊዮን አዘጋጅተናል። እንቀጥላን ሄዲያው የተከላ ቦታዎችን ደግሞ ሰሞኑን እየለየን ነው። ያንን እንግዲህ እኛ ለምንተክለው ለማህበረሰቡም ለሰፈር አረንጓዴ ቦታዎች፣ ለአምልኮ ቦታዎች፣ ለትምህርት ተቋማት፣ ለመሳሰሉት እያሰራጨነ እዛ ላይም ትኩረት ተሰጥቶት እየተሰራ ነው። በከተማዋ የኮሪደርና የአደባባይ ልማቶችን ጨምሮ በተለያዩ የከተማው ክፍሎች ላይ የተተከሉ ችግኞች ላይ ጉዳት ማድረስና አካባቢን ማቆሸሽ ህጋዊ ተጠያቂነትን ስለሚያስከትል ህብረተሰቡ በኃላፊነት ስሜት ከተማውን የመጠበቅና የመንከባከብ ኃላፊነቱን ሊወጣ ይገባልም ተብሏል። ዋና ዋና ጉዳዮቻችን አስታውሰናችሁ ዜናዎቻችንን እናጠቃል። የተዋረድ ምክር ቤቶች ኃላፊነታቸውን በተገቢው መንገድ በመወጣት የሕዝብን ተጠቃሚነት ለማረጋገጥ በትኩረት ሊሰሩ እንደሚገባ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ገለጹ። የበልግ ዝናብን ተከትሎ ሊከሰት የሚችለውን የወባ ስርጭት ለመግታት ህብረተሰቡ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ የአማራ ክልል ህብረተሰብ ጤና ኢንስቲትዩት አሳሰበ ዜናዎቻችን አጠቃልናል